ሰላም ሰላም የኢቲ ኦንላይን ቤተሰቦች እንዴት ናችሁልኝ? ከዚህ በፊት የሰራሁት ቪዲዮ ላይ 250 ብር ሽልማት አለው ባልኩት መሰረት እዚህኛው ቪዲዮ ላይ ኮሜንት አድርጋችኋል። ከኮሜንቱ አንድ ራንደም ሰው መርጠን ሽልማቱን የምንሰጥ ይሆናል ማለት ነው። ሊንኩን ኮፒ እናረጋለን። ወደ አንድ ዩቲዩብ ራንደም ኮሜንት ፒከር እንሄዳለን ማለት ነው። እዚህ ላይ ከገባን በኋላ ሊንኩን ነው የምናስቀምጠው እዚህ ጋር፣ ከዛ ስታርት እንለዋለን። እዚሁ እያሳያችሁ ላርገው ብዬ ነው። እንደምታዩት ቪዲዮውን ያመጣላችኋል። ሎድ ኮሜንት የምትለውን እንካታለን። እዚጋ ሳይኒን አርጉ እያለ ነው። ሳይኒን አርግ እሺ እንደምታዩት በድጋሚ ሎድ ኮሜንት የምትለው እንካታለን። እሱን ስንነካው እንደምታዩት በዚህ መልኩ ይመጣላችኋል ማለት ነው። እንደዚህ አይነት ነገሮች ይመጡላችኋል። እዚህ ጋር ዱፕሊኬት የሆኑ ወይም የተደጋገሙ ኮሜንቶችን እንዲያጠፋልን ይሄንን ኦን እናድርገዋለን ማለት ነው። አንድ ዊነር ነው የሚኖረን እንዳልኳችሁ፣ አንድ ሰው ነው ዊነር የሚሆነው። ስለዚህ አንድ ይሁን ከዛ እንደምታዩት እዚህ ጋር 46 ስድስት ኮሜንት አለ። ኮሜንት ያደረጋችሁት የሁላችሁም ኮሜንት እዚህ ጋር ይመጣል። ስለዚህ ኮንፊርም የምትለው እንነካለን፣ ስታርት እንላለን። እዚህ ጋር አሁን ይሄ ካውንት ዳውን ሲያልቅ ለደረሰው ሰው 250 ብሩን የምንሰጥ ይሆናል። በውስጥ ታወሩኛላችሁ። ኮሜንቱ ላይ ሪፕላይ ዩዘር ኔማችሁን ሪፕላይ ታደረጉልኛላችሁ፣ የቴሌግራም ዩዘር ኔማችሁን ከዛ ወራችኋለሁ። ይልክላችኋለሁ ከፈለጋችሁ ካርድ ከፈለጋችሁ ብሩን ማለት ነው። እንደምታዩት የዛሬው እድለኛችን ይሄ ነው። እዚሁ ዩቱብ ኮሜንት ላይ ሪፕላይ አድርግ፣ ያወራሃለሁ አንተን በድጋሚ ሪፕላይ አድርገህ ወይም አንቺም ኮንሽ ሪፕላይ አድርጋችሁ የቴሌግራም ዩዘር ኔማችሁ ላኩልኝ፣ ቴሌግራም ላይ የማወራችሁ ይሆናል። ወደ ዛሬው ቪዲዮአችን ስንሄድ ከ500000 በላይ ሰው ዳውንሎድ አድርገው የሚጠቀመው ቪዲዮዎችን እያያችሁ ጌም እየተጫወታችሁ እንዲሁም ታስኮችን እየሰራችሁ ገንዘብ የምትሰሩበት አፕሊኬሽን ይዤላችሁ መጥቻለሁ። ፕሌይ ስቶር ላይ ሄዳችሁ ፖፕ ቱብ ብላችሁ ሰርች ካደረጋችሁ ይመጣላችኋል። ይህን ዳውንሎድ አድርጉት። አፑን ዳውንሎድ ካደረጋችሁት በኋላ ለመጀመሪያ ጊዜ ስከፍቱት እንደምታዩት በዚህ መልኩ ነው የሚመጣላችሁ እዚህ ጋር ኮንቲኒው ዊዝ ጎግል የምትለውን ከታች አንድ ጊዜ ትነኳታላችሁ። ለመጀመሪያ ጊዜ ለመመዝገብ ማለት ነው። እሱን ስነኩት ጉግል አካውንቶቻችሁ እንዳለ ይመጡላችኋል። እንደዚህ ሲመጡላችሁ የምትፈልጉትን አንዱን ወይም ደግሞ መመዝገብ የፈለጋችሁበትን ትመርጣላችሁ። እዛ በመቀጠል እንደምታዩ ትንሽ ሎድ ያደርግና ወደ ውስጥ ያስገባኛል። እኔ አካውንት ስላለኝ ነው ኦረዲ፣ ይሄ አካውንት ስላለኝ ነው። እናንተ አካውንቱ ከሌላችሁ ለመጀመሪያ ጊዜ ስገቡ ስማችሁን ጾታ ምረጡ ምናምን ይላችኋል። ያንን በማድረግ ለመጀመሪያ ጊዜ ሳይናፕ ማድረግ ትችላላችሁ ማለት ነው። ከተመዘገባችሁ በኋላ ወደው ስትገቡ እንደምታዩት ቪዲዮዎች ነው የሚመጡላችሁ እነዚህን ቪዲዮዎች በማየት ላይክ በማድረግ ፖይንቶችን መሰብሰብ ትችላላችሁ። እነዛም ፖይንቶች ደግሞ ወደ ዶላር ወይም ወደ ዩኤስዲ ቀይራችሁ ማውጣት ትችላላችሁ ማለት ነው። ከፈለጋችሁ በካርድ ማውጣት ትችላላችሁ፣ ከፈለጋችሁ በፔፓል አካውንታችሁ ማውጣት ትችላላችሁ። እሱን ለማውጣት እንደምታዩት ይህንን አንድ ጊዜ ትነኩታላችሁ፣ ወይም እዚህ ጋር የዶላር ያላችሁን ያሳያችኋል አማውንት ሱን አንዴ ስነኩት እንደምታዩት በፔፓል ማውጣት ትችላላችሁ። አስር ከደረሳችሁ ዜሮ ነጥብ አንዱን እንደ ቴስት ወይም ደግሞ ለሙከራ ማድረግ ትችላላችሁ። ካልሆነ ደግሞ አዘር የሚለው ላይ ሄዳችሁ እንደምታዩት በካርድ አማራጮች አሉ። በሳፋሪኮም ወይም ደግሞ በኢትዮ ቴሌኮም የምትፈልጉትን መርጣችሁ በእነሱ መላክ ትችላላችሁ ማለት ነው። ይህኛውም 16 ሞል ነው ማውጣት የምትችሉት እዚህ። በፊት ክሊፕ ክላብስን ሰርችላችሁ ነበር ከዛ ጋር ተመሳሳይ ነው። ከዛ ጋር አሰራራቸው ብዙ ነገራቸው ተመሳሳይ ስለሆነ በዛ መልኩ መስራት ትችላላችሁ። ልክ እንደገባችሁ አንድ ዩኤስዲቲ ወይም አንድ ዶላር እንዲሰጣችሁ እዚህ ጋር ሪዲም የምትለውን አንድ ጊዜ ትነኳትና እዚህ ጋር ሪዲም ሪዋርድስ የምትለው ላይ በመሄድ ስክሪን ላይ የማስቀምጥላችሁን ኮድ እዚህ በማስገባት ለመጀመሪያ ጊዜ ስትገቡ አንድ ዶላር ማግኘት ትችላላችሁ ማለት ነው። ከዛ በመቀጠል እዚህ የተለያዩ ቪዲዮዎችን የምታዩባቸው ታስኮች አሉ። እነዛን ታስኮች እየሰራችሁ ቪዲዮችን እያያችሁ ጌም መጫወት ከፈለጋችሁ እዚህ ጋር ጌም ሴንተር የሚል አለ፣ እዚህ ላይ በመሄድ እንዲሁም ደግሞ የተለያዩ ታስኮች አሉ፣ ሰርቪዎች፣ እነሱን ደግሞ እዚህኛው ላይ በመሄድ እየሰራችሁ ፖይንቶችን መሰብሰብ ትችላላችሁ ማለት ነው። የሰራነውን ፖይንት ወይም ደግሞ የሰበሰብናቸውን ፖይንቶች እንዴት ነው ወደ ዩኤስዲ መቀየር የምንችለው ካላችሁኝ፣ እዚች ጋር ይችን አንድ ጊዜ ትነኳታላችሁ። እሷን በምትነኳት ጊዜ ወደዚህኛው ፔጅ ወስዳችኋል። እዚህ ጋር ካሽ ኤክስቼንጅ የሚል ነገር አለ። አንድ ጊዜ ነክታችሁ ያላችሁን አማውንት እንደምታዩት፣ 496 ትንሽ ስለሆነ ነው ከአንድ ሺ ጀምሮ ይቀይርላችኋል ዜሮ ነጥብ ዜሮ አንድ አድርጎ። አስር ሺ ካላችሁ ዜሮ ነጥብ አንዱ ዩሲዲቲ ይሆንላችኋል ማለት ነው። ኤክስቼንጅ እያደረጋችሁ እዚህ ጋር በቀላሉ መቀየር ትችላላችሁ ማለት ነው። ያላችሁን ፖይንት በቀላሉ ወደዛ መቀየር ትችላላችሁ። እንዲሁም እዚህ ጋር እንደምታዩት ስፒን አለ። ይህንን ስፒን የሚለውን አንድ ጊዜ ከነካችሁት የተለያዩ ስፒኖች አሉ፣ በየቀኑ እስከ አምስት ይሰጣችኋል። በየሳምንቱ ደግሞ አንዳንድ ሜጋ ስፒን ይመጣል ማለት ነው። ሜጋ ስፒን ከሆነ አታዩት፣ ሜጋ ስፒን ላይ ነው ያለው። ሜጋ ስፒን ሲሰጣችሁ እንደምታዩት አንድ አለ፣ 0.5 0.3 0.1 0.5 0.1 እያለ እንደምታዩት እስከ አምስት ድረስ አለ። ከነዚህ አንዱ ነው የሚደርሳችሁ። ስፒን የምትለውን እንካት እንደምታዩት እንደ ድል ሆኖ 0.01 ደርሶኛል። በዚህ መልኩ ሜጋ ስፒን ሲሆን እነዚህ ይደርሷቸዋል። ሜጋ ስፒን ካልሆነ ደግሞ ኖርማል ስፒኖች አሉ የሚሰጣችሁ። እዚህ ጋር ላክ ስፒን የሚል አለ ከታች እንደምታዩት እንደምታዩት ላክ ስፒን የምትላለች እሷን አንድ ጊዜ ነክታችሁ ደግሞ ኮይኖችን፣ ቦክሶችን እንዲሁም ደግሞ USD ሪዋርዶችም አሉ ከነዚህም ማግኘት ትችላላችሁ። ለምሳሌ እንደምታዩት 50 ኮይን ሰጥቶኛል። አሁን ደግሞ እንደምታዩት አንድ ቼስት ነገር ሰጥቶኛል። እንደዚህ ያደረጋችሁ ይህንንም እየሞከራችሁ መስራት ትችላላችሁ። ቼስቶችን፣ ሳጥኖችን ምናምን ሰጣችሁ የምታገኟቸው እዚህ ጋ ነው። ይሄ ትንሹ ነው። ወደዚህ አካባቢ ነው የሚመጣላችሁ። የተለያዩ ቼስቶች አሉ እዚህ ጋር የሚመጡላችሁ ማለት ነው። እነሱን እየከፈታችሁም ፖይንቶችን መሰብሰብ ትችላላችሁ። ከዚህ በተጨማሪ ሌላ ፖይንት መሰብሰብ የምትችሉበት መንገድ አለ። እሱ ምንድነው? ሰዎችን እየጋበዛችሁ ፖይንት መሰብሰብ ትችላላችሁ። እሱን ለማድረግ እንደዚህ ጋር ወረድ ታረጉና፣ ኢንቫይት ፍሬንድስ የምትል ነገር አለች። እንደምትያዋት ይቺን ጎ የምትለው ንቋት። እሷን ስነቋት ወደዚህ ፔጅ ይወስዳችኋል። ከታች ኢንቫይት ፍሬንድስ የሚል አለ። ይሄን ነክታችሁ ሊንካችሁን ለሰው ሼር በማድረግ ወይም ደግሞ በሜሴጅ ሊሆን ይችላል፣ በቴሌግራም ሊሆን ይችላል። ለነሱ ሼር በማድረግ ፖይንቶችን፣ ተጨማሪ ሳጥኖችን እናንተ ማግኘት ትችላላችሁ ማለት ነው። ከዛ በመቀጠል ደግሞ ራፍል የሚል ነገር አለ። የተለያዩ እዚህ ጋር ስትገቡ እስከ 10 ዩኤስዲቲ እስከ 5 ዩኤስዲቲ እንዲሁም አማዞን ጊፍት ካርዶችን የተለያዩ ኮይኖችን የምታገኙባቸው ቦታዎች ናቸው። ልክ እነዚህ ሲሞሉላችሁ ለምሳሌ 150 ይሄኛውን ራፍል ካገኛችሁ አስር ዩኤስዲቲ ሊሆን ይችላል 0.10 ከ0.10 ጀምሮ እስከ 10 ዩሲዲቲ ድረስ የተለያዩ ካርዶች ይመጣሉ። እንደ እድል ነህም አንዱን ስከፍቱ የደረሳችሁን ትወስዳላችሁ። እዚህኛውም ላይ እንደዛው ይሄኛው ሲሞላ እዚህኛውም ላይ መውሰድ ትችላላችሁ። ይሄኛውም፣ ይሄኛውም ሁሉም ተመሳሳይ ናቸው። ልክ ሲሞሉላችሁ ይሄን ያህል አማውንት ስታገኙ ከነዛው ውስጥ ካርዶቹን እየፋቃችሁ እድላችሁን ወይም የደረሳችሁን አማውንት አስር ዶላርም ሊሆን ይችላል አምስትም ሁለትም አንድም ማውጣት ትችላላችሁ ማለት ነው። አሁን ለጊዜው እኛ ያለን አማውንት ይሄን ያህል ነው። እንደምታዩት ዘጠኝ ነጥብ ሁለት አለን። በቀጣይ ቪዲዮ ይሄንን ውጅድሮ እያደረኩ የምሰራላችሁ ይሆናል በቅርቡ ይሞላል። ይሄንን እያወጣን እንዴት እንደምናወጣ አሳያችኋለሁኝ። ኢትዮጵያ ውስጥ ላላችሁ ሰዎች መጀመሪያ እንደነገርኳችሁ አዘር የሚለው ላይ ትሄዱና ሞባይል ሪቻርጅ የሚል አለ። እዚህ ጋር ስልክ ቁጥራችሁን ታስገባላችሁ ወይም ደግሞ ካንትሪ ምረጡ የሚለው ላይ እዚህ ጋር ኢትዮጵያን እንመርጣለን። ኢትዮጵያን ስትመርጡ ኦፕሬተር ምረጡ ይላችኋል። ሳፋሪኮም እና ኢትዮ ቴሌኮም አሉ። ከነዚህ እናንተ ያላችሁን ትመርጣላችሁ። ከመረጣችሁ በኋላ እዚህ ጋር ስልክ ቁጥራችሁን ታስገባላችሁ ማለት ነው። እዚህ ጋር ስልክ ቁጥራችሁን ካስገባችሁ በኋላ ኮንፊርም የሚለውን ነክታችሁ አማውንቱን መላክ ትችላላችሁ ማለት ነው። ለምሳሌ ይሄንን ኮንፊርም የሚለውን ከነካ ነው እንደምታዩት 1000 ከሞላ ወይም ደግሞ 10 ዩኤስዲቲ እዚህ ጋር እንደምታዩት 10 ከሞላን 1100 ብር ማስላክ እንችላለን። ካርድ 15 ሲሆን 1600 ብር እንዲሁም 25 ሲሞላ 2750 ብር ካርድ ማስላክ ትችላላችሁ ማለት ነው። ፔፓል የሌላችሁ ፔፓል ካላችሁ በፔፓላችሁ ፔፓል የሚለው ላይ ሄዳችሁ ቀጥታ ወደ ፔፓል አካውንታችሁ ይህን ያህል አማውንቶቹን ማስላክ ትችላላችሁ ማለት ነው። ወይም ደግሞ ምናልባት የተሻለ እድል ሞክራለሁ ካላችሁ እንደምታዩት እዚህ ጋር በሁለት ዶላር መቶ ሀምሳ ሺ ኮይን መግዛት ትችላላችሁ። ያንን የገዛችሁትም መቶ ሀምሳ ሺ ኮይን በኮይን እንደምታውቁት ቼስቶችን መግዛት ትችላላችሁ። ቼስቶችን ገዝታችሁ እድላችሁ መሞከር ማለት ነው። እንደምታዩት ዚህ ጋር በአስር ሺ ኮይን እንደምታዩት አስር ጎልድ ቼስቶች ይሰጣችኋል። ሲልቨር እንደምታዩት በ4000 መግዛት ትችላላችሁ። ግን እነዚህ ሁለቱም ያን ያህል አይደሉም። ብዙ አሪፍ ነገር የሚሰጣችሁ ሰው ኢንቫይት ስታደርጉ የሚሰጣችሁ ሳጥን ነው። እዛ ላይ አሪፍ ነገሮችን ታገኛላችሁ። ጎልዱም የተሻለ ነው። ሁለት ዶላር 150 ሺ ገዝታችሁ መሞከር ከፈለጋችሁ መሞከር ትችላላችሁ። ያው 150 ሺ ማለት ወደ ኮይን መልሳችሁ ስትቀይሩት 1.5 ዩኤስዲቲ ነው የሚሆነው። ስለዚህ ትሞክሩና በተወሰኑ ካልፈለጋችሁም ኮንቨርት ማድረግ ትችላላችሁ። የዛሬው ፕሮግራማችን ይህንን ይመስላል። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑልኝ።